እነሱ ስለሚመጡ እነሱ ማን ስለሆኑ ነው አንቺ ፈርተሻቸው እምትሄጂው ማለት ነው። እዚህ ጋር እኮ እናትሽ አንቺ እኮ አልታረሽም፣ ሩታ ውስጥሽ ጠንካራ ስለሆነ እንጂ እኮ አንቺ እኮ ራስ አልሆንሽም። እንዴ ብዙ ንፋሶች ገብተውብሻል። ምን ሆንሽ ነው? ገና እኮ ነሽ፣ አልጠነከርሽም። አሰላሙ አለይኩም ረመቱላ ወበረካቱ። እነሱ ስለሚመጡ አንቺ መሸሽ የለብሽም። ጠንካራ ሆንሽ መቀመጥ ነው ያለብሽ። ቤተሰብሽ ጋር እኮ ነው ያለሽው። ምንም ያስፈራሽ ነገር የለም። እንደውም ከዚህ ስትወጪ ብዙ ነገር ሊደርስብሽ ይችላል ማለት ነው። እናትሽ ያሉት ትክክል ናቸው፣ ምክንያቱም አልታረሽም። አንዴ የሚመጣ ሊጨቀጭቅሻል ብዙ ነገር አሳልፈሻል ማለት ነው። አራስ ቤት ሰው ሙሽራ ሆኖ ነው የሚወጣው። አንቺ ግን ገና ነሽ፣ የምር ገና ነሽ። ገና እኮ አልታረሽም። ምንም ነገር የታረሽ ራሱ አይመስልም። ገና ምኑን አየሽ? ምንም ነገር አላየሽም። አንድ ወር ስለተቀመሽ ታረሻለ ማለት ይከብዳል። ለምን ሰው አንድ ወር ተቀምጦ ማለት አንድ ወር ተቀምጦ አይደለም አንድ ሳምንት ተቀምጦ በስነ ስርዓት ተሸፍኖ ይታረሳል። ያንቺ እኮ ያም ይመጣል፣ ይበጠብጥሻል። የአይምሮ ሰላም ራሱ እረፍት አላገኘሽም። ገባሽ? አሁን ግን ሰላም የምታገኝበት ሰዓት ነው። ለነሱ ደግሞ ገደብ መስጠት ትችያለሽ። አንቺ ራሱ ቆራ ሴት መሆን አለብሽ። የምን መልፈስፈስ ነው? አበጋዝ ማን ነው እሱ? ማን ስለሆነ ነው አንቺ የምትፈሪው? አንቺ ፈርተሽው የምትሸሽው ሌሽ ለምን ለምንድን ነው የምትሸሺው? መሸሽ እኮ የለብሽ፣ መጋፈጥ ነው ያለብሽ። ማቆም ካለብሽ ማስቆም አለብሽ። በቃ ቤተሰብሽ ደግሞ ለሱ አያንሱ ማኪድ ለሱ አያንሱ እሱን ማስቆም ይችላሉ። ግን አንቺ ስለምትወጁ ይከፋሻል፣ ወይም ደግሞ አንቺ ታዝኛለሽ ብለው ነው እናትየዋ ተናግረዋል። እና ቤተሰብሽ ጋር ሆነሽ እሱን መሸሽ እዛ ሄደሽ ረፍት ታገኛለሽ፣ አታገኝም። እዛ ደግሞ ስትሄጂ የባሰ በጣም ነው የሚያሰቃዩሽ። አይተሽዋል። ብቸኛ ሆነሽ እዛ ሄደሽ እርጉዝ ሆነሽ ማለት ነው። ዘጠኝ ወር ሙሉ እንደዛ እያሰቃየሽ ነበር ከዚች እርኩዝ ጋራ ማለት ነው። ዛሬ እና ከዚች እርጉዝ ጋር የሚተውሽ ጅብ እጅ ነው የምትገቢ የባሰ ማለት ነው። ጅብ ያለበት ቦታ ነው የምትሄጁ። ይምጡ። አንቺ ደግሞ በምታስቆሚያቸው መንገድ ማስቆም አለብሽ። በቃ የሆነ የውሳኔ ሰው ቆራት ሴት መሆን አለብሽ። በቃ ልጅሽ ማሳደግ አያቅትሽም። የትኛውም ሴት እኮ ሲንግል ማ መሆኗ ብዙ ልጆችን አሳድገው ብዙ እናቶች አሉ፣ ልጆቻቸውን ያሳደጉ ማለት ነው። ይወት ይህ ህይወት አንቺን ወደ እንትንሽ የሚያስቀ ከመቀረሽ ከሆነ መተው ነው ያለብሽ። በቃ ይሄ ነገ ይመለሳል ዛሬ ይመለሳል እምቢ ስላልኩት ነገ ይተውና እየባሰበት ነው የሚሄደው። አበጋዝ እየባሰበት እየተላላጠ እየተሳሳመ ነው የሚመጣልሽ ማለት ነው ከዚህ የባሰ ደግሞ አልጋ ላይ ተኝቶ እንዳይመጣልሽ ፍሪ ማለት ነው ሚዲያ ላይ እንዳይወጣልሽ መፍራት አለብሽ እሱን እና አንቺ ማንፈርተሽ ነው የምትሄጂው ወደ አዲስ አበባ እናትሽ ጋር ታርሰሽ አራስነትሽን ጨረሰሽ ልጅሽ ጠንክሮ በሰላም በፍቅር ትለያያላችሁ እናትሽ መርቃ ትሸኝሻለሽ ማለት የምን ሻንጣ ይዞ መውጣት ነው ምን የሚሉት ነገር ነው ገና እኮ ነሽ አልታረሽም አራስነትሽን አልጨረስሽም ልጅሽ ራሱ ገና አልጠነከረም በዚህ ሰዓት ደግሞ እናትሽ ያስፈልጉሻል ማለት ነው በዚህ ሰዓት እናትሽ ልጁ ስላልጠነከረ አንቺ እዛ ይለሽ ሰው በሌለበት ማለት በቤትሽ ምናምን በጣም ከባድ እኮ ነው ውዴ። አዎ ጠንካራ ነሽ፣ እናውቃለን ጠንካራ ሴት ነሽ። ግን በቃ የፈለገ ጠንካራ ብትሆኝ ደካማ የሚያደርግሽ ጎን አለ እና ያን ደግሞ እናትሽ ምክሯን ስሚ። ከዚህ በፊትም የእነሱን ምክር አልሰማን ብለሽ ብዙ የደረሰብሽ ነገር ራስሽ ታውቂዋለሽ ማለት ነው። አሁን ላይ ዋጋ እየከፈርሽበት ያለም ነገር ራስሽ ታውቂዋለሽ ማለት ነው እና አንዳንድ ጊዜ ቤተሰቦች የሚሉን ነገር መስማት አለብን። የምሬን ነው የምላችሁ። ቤተሰብን ያ የሆነ ሰዓት የፀፅተን እና ወይኔ እናቴ ኮ እንደዚህ ብላኝ ነበረ በሰማሁት የምንለው ጊዜ ይመጣል ማለት ነው። ሩታ ምናልባት አሁን ላይ ራሱ ብለሽ ይሆናል አላቅም ግን የእናትሽን አሁን እናትሽ የምትልሽን መስማት አለብሽ። እናትሽ አላረሰችሽም፣ እናቴ አላረስኳትም ብላ ነው የምታስበው ማለት ነው። ለምን እነሱ ባመጡት ነው እነሱ አንቺ እንዳትታረሽ ባደረጉት ነገር እናትሽ ደግሞ እየተሳቀቀች ነው። ገባሽ? እናትሽን ደግሞ መስማት አለብሽ። የእናትሽ ምትልሽን ነገር፣ ትእዛዝ መስማት ዛሬ አንቺ ገፍተሻት ብትሄጅ እናትሽን ነገ ተመልሰሽ የምትመጭበት ቤት ነው። ገባሽ? ልክ እንደዚህ ማለት ነው። እንደመጣሹ ያኔ እንደዛ ተጣልተሽ ለሱ ብለሽ ዋጋ ከፍልሽ፣ ቤተሰብሽን ትተሽ፣ ጓደኞችሽን ምናም ትተሽ ወተሽ ዛሬ እሱ ግን ያኛው የከፈልሽው ዋጋ ትቶት በቃ ማለት ወንድ ልጅ በነገራችን ላይ ምን አለ መሰላችሁ ፋሚሊ ወንድ ልጅ የሆነ ሰዓት ላይ ከተናቀ በቤተሰብ በንድ በሴት ቤተሰብ ማለት ነው እና ከተናቀ ከተሰደበ ማለት ነው የሆነ ሰዓት ላይ ሴቷን ይበቀላታል በቃ እኔ አብርሽን እንደዛን የተረዳሁት ሩታዬ ከእናቷ አስታውሱ፣ ከእናቷ ጋር ሰላም ካወረዱ እናቷ ሩትዬ ጋር ከሜላት ጋር እርቅ ካወረደች በኋላ ማለት ነው አብሪሽ ጸባዩ በጣም ነው የተቀያየረው። ምክንያቱም እሷ ብቸኛ ሆነ ያለ ዘመድ ያለ ቤተሰብ ያለ እናት ያለምን እንድትቀመጥ ነበር የሚፈልገው ማለት ነው፣ ገባችሁ። ቤት ላይ አሳስሮ ነበር ሊያስቀምጣት የሚፈልገው። እና የተሰደበ ወንድ ያኔ፣ እና ብዙ ነገር ተብሏል ማለት ነው እና ያ ነገር ደግሞ እሱ ላይ ያኔ መበቀል ይፈልጋል። ገባቸው አንዳንድ ሰው ቆሻሻ ጭንቅላቱ ላይ የሆነ መጥፎ ነገር ኔጌቲቭ የሆነ ነገር በጭንቅላቱ የሚሰው እንደዛ ነው ማለት ነው እና እንደዛ ነው የሚመስለኝ እኔ አሁን ላይ ሳስበው እንደዛ ነው የሚመስለኝ። እና አብረች ከቤተሰባ እንድትታረቅ አይፈልግም ነበር ያን ሰዓት እንድ ከእነሱ ጋር ሰላም እንድትሆን አይፈልግም ነበር እና ዛሬ ላይ እሷ ደግሞ ሰላም ስለሆነች ያኔ እንደዛ ነው የሚመስለኝ እኔ እየተበቀለ የሆነ አለ አይደል ኩራት እኔ ከዚህ እኔ በሀገሬ ላይ አውቃለሁ እንደዚህ አይነት ነገር እውነተኛ ታሪክ ማለት ነው። ቤተሰቡ እንደዚህ ያንቋሸሹት ነበር ምናምን በጣም ይንቁት ነበር ምናምን እና አገባት። ልጅቷ ስለምትወደው ስለምታፈቅሮ የትምህርት ቤት ጓደኛዋ ነው እና አገባት ምናምን ከዛ ሁለት ልጆች ነው እንደዚህ ሶስት ልጆች ወልደው ከዛ በኋላ እሷን ጥሎ ወደ ሌላ ሴት ጋር ሄደ ማለት ነው። እና ወንድ ልጅ እንደዚህ ነው የሚመልስላችሁ መልስ እና ወንድ ልጅ በሚስቱ ቤተሰብ እንዲናቅም እንዲሰደብ ምናም አይፈልግም። እና እኔ ከዚህ በፊት የተናገሩት ንግግር ይመስለኛል ሩታን ዋጋ እያስከፈላት ያለው ማለት ነው። እና ሩታዬ አሁን የቤተሰብሽ ምክር መስማት ምሰሚበት ጊዜ ነው። እናትሽንም እህትሽንም አክብረሽ ወደ ቤትሽ ተመለሺ። አንድ ወሯን ጨርሰሽ ከዛ በኋላ በሰላም በፍቅር እናትሽ መርቀውሽ ማለት ነው ይሸኙሻል ማለት ነው። እና በፍቅር ብትለያዩ ነው የሚሻለው። ለምን ለአንቺም ጥሩ የሚሆነው በፍቅር መለያየታችሁ ነው። በፍቅር ስትለያዩ ነው ነው እናትሽ መርቀውሽ ልጅሽንም እንደዛ አድርገው ምናምን ሲሸኙሽ ነው ደስ የሚለው ማለት ነው። አንጃያውን ላይ ተነስቼ እሄዳለሁ ማለት በጣም ነው የሚደብረው። በጣም ያስጠላል፣ ጥሩም አይደለም። እነሱ ይምጡ መጋፈጥ ነው። እግ ማምጣ እግ ቦታ መሄድ ካለብሽ ትሄጃለሽ። ታስቆሚ ያለሽ መብትሽ ነው። ቤትሽ ላይ ማንም መብቶ የመረበሽ መብት የለውም። ልጁ ደግሞ ሲወጣ ማየት ይችላል። ልጁ በር ላይ እስከ በር ድረስ ይዘሽ ያለበት ቦታ ይዘሽ ሄደሽ ማየት ይችላል ማለት ነው። ስለዚህ መፍራት የለብሽም። ቤተሰቤ ቤተሰቤ እንደዚህ ይሆናል፣ ቤተሰቤ እንደዚህ ያደርጋሉ ብለሽ መፍራት የለብሽም። እነሱ ገደብ ማበጀት ይችላሉ፣ ቤተሰቦች ለእሱ ገደብ ማበጀት ይችላሉ ማለት ነው እና አንቺን ስለሚወዱሽ አንቺ ትቆጫልሽ፣ አንቺ ትከፍያለሽ ብለው ነው ይህን ሁሉ ነገር እያደረጉ ያሉት ማለት ነው። ዝምም ያሉት ክፉ ነገር እስከ ዛሬ ድረስ እኔ በእናትየዋ በቶች በኩል አልሰማውም። የሆነ ሰዓት ሜላት ብቻ ናት፣ መሀል ላይ ጠለቅ ጠለቅ ጠለቅ እያለች የነበረችው ማለት ነው እና በዚህ ልክ መሆን የለብሽም። እነሱ ምን አግኝታ ነው ምን አሳጥተናት ነው ምን ጎሏት ነው ብለው እንዲያስቡ ማድረግም የለብሽም። ለእናትሽ በአሁኑ ሰዓት ክብር መስጠት ነው ያለብሽ፣ መንከባከብ ነው ያለብሽ፣ ቤተሰብሽ የሚልሽን አሁን ላይ መስማት ነው ያለብሽ ሩታ ማለት ነው። ለምን ትላንትና ሳሰሚያቸው ብዙ ነገር ደርሶብሻል። አሁን ደግሞ የመስማት ግዴታሽ ነው ማለት ነው። ግዴታሽ በቃ ማለት ዝም ብሎ እንትን ሳይሆን ግዴታሽ ነው የመስማት ቤተሰብሽን። ያኔ ብዙ ዋጋ እያስከፈለሽ ያለው ያኔ ተይ ሲሉሽ እምቢ ማለትሽ ነው ማለት ነው የውሸት ውስጥ ገብተሽ መጨረሻሽ ላይም ያው እንደዚህ ሆንሽ ማለት ነው። እና ወንድ ልጅ በቃ በዚህ ልክ እንደዚህ ነው። በጣም ነው የሚያስጠላው። የምሬ ነው የምላችሁ የአበጋዝ ነገር ያንገሸግሻል። ለትውልዱ ራሱ ጠር። አሁን ቆይ፣ እኔ የምሬ ነው የምላችሁ። ቆይ ከአዶናይ እና ከአብርሽ ማን ነው መጥፎ ነገር የሚሰራው? አሁን አዶናይ ላይ ሁሉ ተነሳበት። አብርሽ የሚሰራው ዝሙት ነው። ለምን አልተነሱበትም? ቆይ ለምን እኔ ኮ ግርም ነው ሀበሻ አንዳንድ ጊዜ የምር የሆነ ነገር ጥሩ ነገር የሚሰራውን ሰው መተቸት እና ጥሩ ነገር የሚሰራውን ነገር ማንቋሸሽ በጣም ነው የሚወዱት ማለት እሲ እዚ ጋ ደግሞ አበጋዝን እዚ ጋ መተው ለትውልዱ ጠር የሆነ ነገር መጥፎ የሆነ ነገር ቆሻሻ የሆነ ነገርን የሚያስተምር ሰውዬ ያን መቃወም ትተው ሌላ ጥሩ ነገር የሚሰራውን ሰው መቃወም እኛ አበሾች እኮ ምቀኝነታችን ራሱ አይጣን ነው ሩታ በነገራችን ላይ አርፈሽ ተቀመጭ እናትሽ ቤት እናትሽ ቤት ሌላ ነገር ሳይከተልሽ አዲስ አበባ ሄደሽ አዲስ አበባውን ሰዓት ቀሪ ማለት ነው። አርፈሽ ቁጭ በይ። እኔ እንደዛ አርፈሽ ቁጭ በይ።